አልዮውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ንዕመቲ ወረዲቱ ለኩም ኢስላመ ዲና በማለት የእስልምና ሃይማኖት፣ እስልምና ሰው እንዲመጣል ሲፈልግ፣ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው ማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም ይሄን ማመንህ እኔን መጠላታ አይደለም። አላሁ አክበር። ሙስሊሞች አዲስ ክብረ ወሰን አስመዝግበናል። በሐረም መስጂድ በአንድ ቀን በአንድ ስፍራ ብቻ ከ ሶስት ነጥብ አምስት ሚሊዮን በላይ ሰዎች በመስገድ ሚስቱን በካልቾና በጥፊ እያለ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሚስቱ ጉዳይ መናገር ይፈልጋል። አንዳንዱ አልሐምዱሊላህ። ሙስሊም አድርጎ ፈጥሮን ሲያበቃ ወደ ሌላ ላልቀየረን አልሐምዱሊላህ። እንደ አቅማችን በዲናችን ላይ ላጸናን አልሐምዱሊላህ እድሜ ሰጥቶ ለረመዛኑ ላበቃ። የታሰሩ ሙስሊሞች ዒድን እስር ቤት ማሳለፍ የለባቸውም። መጅሊስ የቻለውን አድርጎ ማስፈታት አለበት። ቆይ ሰው እስኪሞት ድረስ ነው እንዲህ እየጠበቀ ያለው? ሙስሊሞች ይህንን ቪዲዮ በደንብ ሼር አድርጋችሁ አዳርሱልኝ። አሊ መስር ላይ ምንድነው የተፈጠረ የተፈጠረው የሚለው እዚህ ጋር የምትመለከቱት ቪዲዮ አሊ መድረሳ ነው። አሊ መድረሳ ውስጥ የነበሩ ህጻናት ግለሰቦች ገብተው ስለት ይዘው በኮብልስቶን እንደማይተርፉ አድርገው ጦርነት ላይ እንኳን ሳይቀር ስነ ምግባር ነበር። ነብይ መሐመድ ሰለላሁ ዐለይሂ ወሰለም በጦርነት ግዚያቶች ውስጥ ጦርነት ወደው ሳይሆን ተገደ የገቡባቸው ጦርነቶች ናቸው። ከዚህ በፊት አላህ ይሄ ቪዲዮ የደረሳቸው ይደረሳቸው ማርል በሙሉ ወንጀላቸው ማርልኝ ጀነትን ወፍቅልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ ድና የተከበራችሁ አና ለክታታዎች ባላችሁበት የአላህ ሰላም እዝና። ዛሬም የተመረጡ ደሞ አሉ እጅግ በጣም የሚያስደስቱ እንዱም ደሞ ወሳኝ ወሳኝ መልእክቶችም አሉ። ኢንሻአላህ ለቻናል በማድረግ ላይክ ቪዲዮዎች በጋራ እንመለከታለን። ረመዳን ዛሬ 29ኛው ላይል ረመዳን ሳናውቀው በጣም አለቀብን። እዚህ በረመዳን ወንጀሎቻችን ይቅር ተብሎልን ወደ ከይር የሚለወጡልን ከይር ስራችን ደግሞ ከፍ እጥፍ ድርብ የሚሆኑልን አላህ ያድርግልን ለማለት እወዳለሁ። የሁላችንም ሀጃ በዚህ በረመዳን አላህ ያውጣልን። እኔም በጣም ቢዚ ነበርኩ በአንዳንድ ጉዳዮች ምክንያት ማለት ነው። ቪዲዮ እንደ ልብ ልሰራላችሁ አልቻልኩኝም ወላሂ። ኢንሻአላህ ለማንኛውም አላህ ይቀበለን። ነገርኳችሁ የተለያዩ ቪዲዮዎች አሉ እነሱን በጋራ እንመለከታለን። በጣም እጅግ የሚያስደስት ሱብሃናላህ ከሳውድ አረቢያ የተሰማ ማለት ነው በመካ ሐረም እንግዲህ በአንድ ቀን በ27ተኛው ላይል ታሪክ ተሰርቷል ማለት ነው። ከዚህ ቀደም ከተያዘው ሪከርድ በላይ በአንድ ስፍራ በአንድ ቀን 27ተኛው ላይል በዛ መልኩ ተሰባስበው ሰግደዋል ከሶስት ነጥብ አምስት ሚሊዮን በላይ ህዝብ በአንድ ስፍራ፣ አላሁ አክበር! የሙስሊሞች ውበትና አንድነት የታየበት ትልቅ ድምቀት የሀያሰባተኛው ለይል ሱብሃናላህ። ሁላችንም አላህ ሌይል ተልቀድር ይወፍቀድ። እንዲሁም ደግሞ በአሊ መስጂድ ዙሪያ አዲስ ነገር እየተሰማ ያለበት ሁኔታ ነው። እጅግ የሚያሳዝን ነገር ነው። መጅሊስ ይህን ነገር ትኩረት ሰቱ ሊሰራ ይገባል። እስከ መቼ ድረስ ነው የሚተላለቁት ወንድሞቻችን የሚለው ነገር ነው እንዲሁም ደግሞ ደግሞ ከዚህ ጋር ተያይዞ በጎዳናው ኢፍጣር ላይ የተፈጠረ ችግር ነበረ። ከዛም አልፎ ወደ ስድስት መቶ የሚጠጉ ሙስሊሞች ታስረዋል። ሃምሳ የሚጠጉ ሙስሊሞች ግን ተለቀዋል በዋስ አማካኝነት እየተባለ ነው። እንዲሁም ደግሞ ኡስታዝ አቡበከር አነጋጋሪ ኢንተርቪው ንግግር አድርጓል ማለት ነው። እሱም በጋራ እንመለከታለን። ዶክተር አብይም የተለያዩ ወንድሞቻችን የሚያስተላልፉት መልእክት አለ። እነሱን የምንማማርበት ቪዲዮ ስላለው በጋራ እንመለከታለን። አላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ። ከሄድ በፊት አላህ ይሄ ቪዲዮ የደረሳቸው በሙሉ ወንጀላቸውን ማርልኝ፣ ጀነትን ወፍቅልኝ። ያ ረቢ ወንድሜን እዘንለት። ያ ረቢ እህቴ ዱዓውን ተቀበላ፣ አባቴን አስደስትልኝ፣ የእናቴ ሐጅዋ ሙላላት፣ ከራሱላችን ጋር ጎረቤት አድርግልኝ። ኢላይ አስደስተን ተደሰትብን። ችግር ባወረትክብን ጊዜ ሰብረኛ ባሪያ አድርገን፣ ራሕመትህን ባወረትክብን ጊዜ አመስጋኝ ባሪያ አድርገን። ረቢ እያወቅንም ሳናውቅ የሰራናቸው ወንጀሎች ማርልኝ። አላሁ አክበር፣ ሙስሊሞች አዲስ ክብረ ወሰን አስመዝግበናል። በትላንትናው 27ኛው ለይል በረሱላችን ሰለላሁ ዐለይሂ ወሰለም ሀገር መካ በሐረም መስጂድ በአንድ ቀን በአንድ ስፍራ ብቻ ከ3.5 ሚሊዮን በላይ ሰዎች በመስገድ አዲስ ክብረ ወሰን ተመዝግበዋል። ሱብሐነላህ። በጣም ያስገርመው ደግሞ ስለ እስልምና ጥሩ ማይናገሩ የዓለም ተጽዕኖ ፈጣሪ ሚዲያዎች በሙሉ ሳይፈልጉ በግድ ሲዘግቡት ነበረ። በሌላ አስደሳች ዜና ደግሞ ታሪካዊቷ አላክሳ መስጂድ በትናንትናው ዕለት በ27ተኛው ላይል እንዲህ ሆነው አምሽተው ነበረ። አላሁ አክበር እያላቸው ኮሜንት አስቀምጡ። በደንብ ኮፒሊንግ ሼር ሪፖስት እያደረጋችሁ አዳርሱት። አልሐምዱሊላህ፣ አልሐምዱሊላህ፣ አልሐምዱሊላህ ሙስሊም አድርጎ ፈጥሮን ሲያበቃ ወደ ሌላ ላልቀየረን አልሐምዱሊላህ እንደ አቅማችን በዲናችን ላይ ላጸናን አልሐምዱሊላህ እድሜ ሰጥቶ ለረመዳኑ ላበቃ

ሺህ ጊዜ ብንለምነው የሚገባውን ያህል ማይሆንልን ብቻ አልሐምዱሊላህ። ቆይ ሰው እስኪ ሞት ድረስ ነው እንደ እየጠበቀ ያለው? ሙስሊሞች ይህንን ቪዲዮ በደንብ ሼር አድርጋችሁ አዳርሱልኝ። አሊ መሲር ላይ ምንድነው የተፈጠረ ያለው ሰሞኑንስ? ምንድነው የተፈጠረው የሚለውን ቪዲዮን አሳያችኋለሁ፣ ቢያሳፍርም ማለት ነው። ከዚህ ጋር የምትመለከቱት ቪዲዮ አሊ መድረሳ ነው። አሊ መድረሳ ውስጥ የነበሩ ህፃናት ግለሰቦች ገብተው ስለት ይዘው በኮብልስቶን እንደማይተርፉ አድርገው ክፉኛ የሆነ ጉዳት አደርሰውባቸዋል። እኔ መጅሊስ ምን እስኪፈጠር ነው የምጠብቁት? በቃ መስተካከል ባለበት መንገድ አስተካክሉና ማህበረሰቡ ወደነበረበት ሰላም ይመለስ። የታሰሩ ሙስሊሞች ዒድን እስር ቤት ማሳለፍ የለባቸውም። መጅሊስ የቻለውን አድርጎ ማስፈታት አለበት። እነማን ናቸው የሚለውን ነግራቸዋለሁ። ባለፈው ጎዳና ላይ ኢፍጣር ከተጠናቀቀ በኋላ ሁከት ተፈጥሮ ነበረ። በዛም ሁከት ደግሞ ድንጋይ ወሩናቸዋል በሚል ብዙ ከስድስት መቶ በላይ የሚሆኑ ሙስሊሞች ታስረዋል። የተወሰኑት ወደ ሐምሳ ምናምን የሚሆኑ በሰባት ሺህ ብር ዋስ ተፈተዋል። የተቀሩት ግን ዒድን እስር ቤት ሊያሳልፉ ነው ወይ ነው ጥያቄው? ጥፋት እንኳን ቢኖር መጅሊስ የመንግሥት አካላትን አነጋግሮ ማስፈታት አለበት። እስልምና ሰው እንዲመጣልኝ ሲፈልግ፣ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው ማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም ይሄን ማመንህ እኔን መጠላትህ አይደለም። በቃ ይሄ የምትወደውን ለእኔ ልትመኛለህ። እኔ ክርስቲያን በሆን አንተ ደስተኛ ነህ፣ ምክንያቱም አሁን በከር ድናል ብለህ የምታምነው በክርስትና መስመር ስለሆነ፣ እኔም አንተ ስልም ስትሆን ነው መዳን ነው ትለው ብዬ ይሄንን ማሰብ አይደለም ወንጀሉ። ይሄንን ለማምጣት የምጠቀምበት መንገድ ግን ተቃራኒ ይሆናል። ዛሬ እኔ ሰው ስልምና የሚመጣ የምፈልገው ክርስትናን በማስጠላት እንጂ የእስልምናን እውነት በማሳየት አይደለም። እስልምና የሚባል ጠላት አለህ ብሎ ነው ክርስትናው እንዲስል እየተደረገ ያለ። ሙስሊሞች ያንተ ጠላት ሊያጠፉ የቆሙልህ፣ ክርስቲያኖች ያንተ ጠላት ሊያጠፉ የቆሙልህ ተብሎ ነው ሰውን በማስፈራራት እምነቱ እንዲቆም እያደረግን ያለ ነው። እምነቱን እንዲያውቅ አይደለም ያደረግ። ፍቅርን እንዲኖር እምነቱን እንዲማር አይደለም። ይሄ ነው አሁን አደጋው ማህበረሰባችን ላይ የጠራ ነውም። እምነቱን ውስጥ ስናቆመው ጠላት አለብህ በማስፈራሪያ ስለሆነ ስለ እምነቱ እያኖር ነው ስላልሆነ ያ መንፈስ አልተገነባም። በእምነት ያልተገነባ መንፈስ ደግሞ እንኳን ጠላት አለ ብሎ የሚያስብ ሰው ጠላቶቹን እንዲያስብ ያደረግነው ሰው ቀርቶ አይደለም። ዝም ብሎ የተሞላ ሰው ምንም ነገር ከማድረግ ወደ ኋላ አይመለስም። ጥፋት ነው ብሎም አይቆጥሩም። ለእምነቱ ዋጋ እንደከፈለ ነው። ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላት አጠፋ ብሎ አስተሳሰቡ፣ አስተምሮቶቻችን መታረም፣ መስተካከል፣ መፈተሽ አለባቸው። እውነት እኔ መሰረት አድርጌ የማስተምረው የክርስትናው እምነት መጽሐፍ ቅዱስን መሰረት አድርጌ ዶግማውን ተከትዬ ነው እስልምናን ሳስተምር ቁርአንን ተከትዬ ነው የማስተምረው። መታየት መቻል አለበት። ለዚህም የገነባናቸው የፈጠርናቸው ሰዎች ማሳያ ናቸው። ዛሬ እኮ እነዚሁ ጥፋት አጠፉ፣ ሰው ገደሉ፣ አንጠለጠሉ ምንላቸው ሰዎች ከእኛው ቤት የወጡ ሰዎች ናቸው። ማን ቀረጻቸው? ማን አስተማራቸው? ምን ይዘው ወጡ? በቃ ይሄው ነው ለእኛ ምልክቱ። ይህንን መፈተሽ ካልቻልን 98 ነን፣ 100% ነን። የቁጥር ጉዳይ አይደለም ጉዳዩ። እኔ እንኳን 98 ነን ይሄን ያደረግን እኔ 50 ነን ምን ልሉን ነበር? እንደዚህ ምናት ዛሬም ድረስ ግን ይሄን እንለዋለን። 98% ነን፣ 90% በላይ አማኝ ህዝብ ነው ባ፣ አመነን ይሄን የሰራ ነው ባና፣ ምን ምን ልናደርግ ነበር? እዚህ ሀገር ላይ ያልተፈጸመ ነገር እኮ የለም። ይሄንንም ደግሞ ሰምተን ከንፈራችንም መጠን እንደ ዜና አይተን አልፈነዋል። አሁንም አሞን ነገ እንዳይደግምም እየሰራን አይደለም ተራው እንደጋ መምጣቱ ብቻ ነው እንጂ የሚጠበቀው አሁንም እየሰራንበት። ለዚያ ነው ቆም ብሎ ማየት የሚፈልገው። እምነት አይደለም የእምነት ጉዳይ አይደለም አሁን እየሆነ ያለው በትክክል አማኞቻችን እምነታቸውን አውቀው ነው ወይ ስሙን የያዙት የሚለው ነገር ላይ መስራት የሁሉም ቤተ እምነት ኃላፊነትና ግዴታ ነው። ቤት ዘግቶ መነጋገር የሚያስፈልገው ጉዳይ ነው ብያ። ምናለ እውነት ነው እውነት ነው በጣም ድንቅ ሀሳብ ነው። ዛሬ ገዛ ብትመለከት ያ ሁሉ ሽቶን ፈንጅ ሲሆን ህጻናት ነው ከፍተኛ ቁጥር ተጠቂ፣ አይደለ? ሴት ነው ከፍተኛ ቁጥር ተጠቂ። ጦርነት ላይ እንኳን ሳይቀር ስነ ምግባር ነበር። ነቢ መሐመድ ሳሰለም በጦርነት ጊዜያቶች ውስጥ ጦርነት ወደው ሳይሆን ተገድደው የገቡባቸው ጦርነቶች ናቸው። መርጠውና ፈልገው የመጡባቸው ጦርነቶች አላካሄዱም። በተደረገ ጊዜ ውስጥ ሴት እንዳትገሉ፣ ምርኮኛ እንዳትገሉ፣ ቤተ እምነቶችን እንዳታቃጠሉ፣ ለእምነት ራሳቸውን ያገለሉ ባህታዊና መነኮሳትን እንዳታጠቁ የደረሰ ዛፍ እንዳትቆርጡ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላል። አንተ ከዛ ያልፍና ምን አልመሰለ የምትወሯቸውን ወይም ደግሞ እርምጃ ልትወስዱባቸው የሚደዱት የጠላት ኃይል ጋር በምሽት እንዳትወጓቸው፣ ለጦርነት ብቁ ያልሆኑ ሴትና ሕፃናት እንዳይደነግጡ። ዛሬ ጋዛን ብትመለከት ያሁሉ ሺ ቶን ፈንጂ ሲሆን ህጻናት ነው ከፍተኛ ቁጥር ስለጠቂ አደለ። ሴት ነው ከፍተኛ ቁጥር ስለጠቂ እንትን አይደለም። አንተ አንድ አካል ሰለጠነ ብለህ ስታስብ እዚህ ጋ ኮ ጦላት ጠላት ነው፣ ጦርነት ብትዋጋ ነው ይሄድክ ያለሁ ሴት አልዮም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ አንድነታችንን አጠናክረን ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን አሳማሪና አስነዋሪ አክራሪና ረዛቢ አድርጎ የመፈረጅ ስልጣን ሳይሰጠን ብንተገብረው ጸቡ ከራሱ ከአላህ ጋር ነው የሚሆነው። ሚስቱን በካልቾና በጥፊ እያለ ስለ ነቢዩ ሰለላሁ ዐለይሂ ወሰለም የሚስቱ ጉዳይ መናገር ይፈልጋል አንዳንዱ አንዱ ሱብሓነላህ የምታውቁት ከሆነ አላውቅም፣ ፍራንስ ሀገር ላይ ያለ ነብዩ ሰለላሁ ዐለይሂ ወሰለም በጣም ለማንቋሸሽ የሚጥር መጥፎ ሰው ነበር ነበር አይደለም፣ አሁንም አለ። ያ ግለሰብ በስተመጨረሻ ያ ግለሰብ እስር ቤት ገብቶ ለአመታት እንትን ተፈረደበት እስር ተፈረደበት። ለምን እንደተፈረደበት ታውቃላችሁ? ስለ አይሻ እየተከራከረ አይሻ ነብዩ ደፈሯት ሆነ እየተከራከረ ባለቤቱን በመደብደብ ነበር የታሰረው በተደጋጋሚ በመደብደብ በተደጋጋሚ በመደብደቡ፣ አንዴ አይደለም፣ ባለቤቱን ቤት ውስጥ በደንብ አድርገው እስኪበቃት ድረስ እየቀጠቀጣት፣ ስለ አይሻ ማውራት ይፈልጋል። ነብዩ ደግሞ እንዴት አድርገው ባለቤቶቻቸው ጋር ይኖሩ እንደነበር እናታችን አኢሻ ኮ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም አማራ ሸተዋት ነበር። በህይወት እያለችም ነብዩ እሳቸው እሷን ብቻ አይደለም ሁሉንም ባለቤቶቻቸውን አማራ ሸተዋቸው ነበር። መሄድ ከፈለጋችሁ ምንም ችግር የለውም፣ ፍትዓለይ ነው፣ መጥዕኩ ነው፣ ሰርሕኩ ነው ሰራሐን ጀሚላ